ልጆች ይህንን ያንን ይወዳሉ። እኔ ለልጆቼ ብዬ እንጂ አልፈለግኩትም ነበር። ሴቶች ይህንን ያንን እንደሚፈልጉ ታውቃለ አደለም? ያው እሷን ደስ ይበላት ብዬ እንጂ እነሱን ደስ ይበላቸው ብዬ እንጂ እኔስ ብዙም ፈቃዴ አልነበረም። እዚህ ቦታ መገኘት፣ ይህን ያክል ብር ማውጣት፣ እንደዚህ መሆን፣ እንደዛ መሆን። ልጆችን በቤት ያሉትን የቤተሰብህን አባላት የምታሳድራቸው የምታስተዳድራቸው ፍላጎታቸውን እያሟላ ነው ወይስ የሚያስፈልጋቸውን ነገር እየሰጠህ እዚህ ስለ እነዚህ ነገሮች እናንሳ። ከዛ በፊት ግን ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ የነበረ ሳሙና ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ሳሙና እያደረግኩ የምንታጠበት የነበረ ነው። እኔም ሆንኩኝ ወዳጆቼ፣ ቤተሰቦቼ፣ ልጆቼ የምንታጥብበት የነበረ ሳሙና ነው። ይህን ሳሙና ፋንሲ እንዲሆን ወይም ደግሞ ተወዳጅ እንዲሆን ብለን የምንጨምርበት ምንም አይነት ተጨማሪ ኬሚካል የለም። ያም ደግሞ አረፋ እንዲያወጣ፣ ረጅም ጊዜ እንዲያገለግል፣ ብርካቴ እንዲኖረው፣ እንዲደርቅ ብለን የምንከትበት ምንም አይነት ነገር የለም። ስለዚህም እነዛን ኬሚካሎች በማስቀረታችን ቆዳችን ላይ ከዚህ በፊት ይደርስ የነበረውን መንጣት፣ መገርጣት፣ መከርሸፍ ማስቀረት ችለናል። በዮጌ ገላ ሳሙና ስንታጠብ ቆዳችን ተፈጥሯዊ ወዙን በቀላሉ ወዲያው ለመመለስ ያስችሏል ማለት ነው። በ175 ግራም አዘጋጅተናል። 300 ብር ይሸጣል። ረጅም ጊዜ ትጠቀሙበታላችሁ። ጥራት ያለው ሳሙና፣ ብርካት ያለው ሳሙና እንዲሁም ደግሞ ማጽራት የሚችል ሳሙና በመግዛት ማለት ነው። በ175 ግራም 300 ብር ለእናንተ አቅርበነዋል። የምታገኙበትን አድራሻ ጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠላችኋለሁ። ያንን ጉግል ማፕ አድራሻ ተጠቅማችሁ ሰርች ብታደረጉት እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ የሚባሉ አካባቢ ይወስዳችሁና ይህንን ዮጌ የገላ ሳሙና ትጠይቋቸዋላችሁ። በመቶ ሰባ አምስት ግራም ያዘጋጀ ነው። ሶስት መቶ ብር ይሸጡላቸዋል። ከዛ ባሻገር ግን በዚህ ሳሙና ውስጥ ስትታጠቡ ቆዳችሁንና ጸጉሯችሁን ከመጠበቅ ያለፈ በአባወራ ዩቲዩብ ቻናል በትውልዳችን ላይ የተቃጣውን በተለይም ደግሞ ወንዶቻችን አልጫ ለማድረግ ሆን ተብሎ እየተሰራ ያለውን ስራ ለመቀልበስ ትራዳላችሁ፣ ታግዛላችሁ ማለት ነው። ትብብር ነው። ዛሬ ማንሳት የፈለኩት አንዱ ታዲያ ይሄ ከልጆች አስተዳደግ ጋር በተያያዘ ከቤተሰብ አስተዳደግ ጋር በአጠቃላይ ልጆችን ብቻ ሳይሆን ሚስትንም ጨምሮ ሌሎች የቤተሰብ አባላትን አካቶ ቤተሰብ አስተዳደር ጋር በተመለከተ በተለያየ ጊዜ ከወዳጆቻችን ጋር ስንጫወት የነበረ ነው እና ምንድን ነው የማይበት በነዛ በልጆች ወይም ደግሞ በቤተሰብ ወይም ደግሞ በሚስት ስም ያ ቤቱን ሊመራ ሊያስተዳድር በተገቢው መንገድ ልክ በሆነ አግባብ በሆነው መልኩ ሊመራና ሊያስተዳድር የሚገባው አባወራ ስንፍናውን የሚደብቅበት ሆኖ አገኘዋለሁ፣ አንዳንድ ጊዜ ሳስተውለው ማለት ነው። በምን አይነት መልኩ መሰላችሁ? ይሄን ነገር ለምን ታደርጋለህ? ይሄ ነገር ለምን ይፈጸማል? ይሄ ነገር ተገቢ ነው ብለህ አምነህበት ነው? ይሄ ነገር አንተንም ሆነ ቤተሰብህን ወደ ጽድቅ በምታደርጉት ጉዞ ይጠቅማል ስትሉ ብላችሁ ስጠይቁ፣ እነዛ ሰዎች የሚመልሱት መልስ ምን ይሆናል? እኔ እንኳን ብዙም ፈቃድ አልነበረም፣ ግን ልጆች ያው ታውቃለህ አይደል ይፈልጋሉ። ልጆች እንደዚህ አይነት ነገር ሴቶች ይፈልጋሉ። ሚስጥ ትፈልጋለች። እሷን ቤተሰቡን ማስደሰት አለብህ የሚባል መልስ ይሰጣቸዋል። ከአይንዱ ስሰሙት ተገቢ መልስ ይመስላል። ግን እኔ ተገቢ መልስ መስሎ አይታየኝም። እንዴት አየዋለሁ መሰላችሁ? እነዚያ ልጆች ወይም ደግሞ በቤተሰብ ውስጥ ያሉት የቤተሰብ አባላት ማግኘት ያለባቸው የፈለጉትን ሳይሆን የሚያስፈልጋቸውን ሆኖ ሳለ ለነዚያ ሰዎች የፈለጉት የሚያስፈልጋቸውን ሳይሆን የፈለጉትን ለምንድን ነው ይሄ ሰው የሚሰጣቸው ብላችሁ ብታዩት እሱ ራሱ ከሚኖርበት ራሱ ያስፈልገኛል ብሎ ሳይሆን የሚፈልገውን ነገር ከሚያደርግበት ሕይወት የተነሳ ከዛ ምንጭነት ነው ብዬ ነው የማስበው። ይህንንም ላብራራው። ልጆቻችን በተለያየ ጊዜ በተለያየ እድሜ ላይ የተለያየ ነገር ያምራቸዋል። በተለያየ ወቅት ላይ የተለያየ ነገር ያምራቸዋል። ለምሳሌ በዓል ሲደርስ እንበልና፣ በዓል ሲደርስ ዶሮ ማረድን፣ በዓል ሲደርስ በግ ማረድን። አንዳንድ ወላጅ ጋር ስትሄዱ ታዲያ ምን ይላሉ? እንዴት፣ ስንት ገዛ? ይህንን በግ ይህን ያክል ገዛሁት። እንዲህ፣ በጣም ጥሩ አግኝተሀል። አልተወደደም። አው ተወደዋል፣ ግን እንታረጋለን። ልጆች ይጠብቃሉ። በዓል ሲመጣ ይፈልጋሉ፣ ይናፍቃሉ። እንደገና እናታቸውም ትፈልጋለች። ሴቶችም እኮ ይፈልጋሉ ይባላል እና ለልጆች ስል ነው የገዛኸው ለልጆች ስል ነው እንጂ እንኳን ቢቀርም ችግር ያልነበረብኝም። ዝም ብዬ የሆነ ነገር አንድ ኪሎ ስጋ ገዝቼም እኮ ባሳልፈው ደስታ ነበር። ስለዚህ ለልጆቼ ነው ያደረኩት። ሀውካም አንተ አንድ ኪሎ ስጋ የምትገዛበት ምክንያቱ ምን ነበረ? ብር ስላልነበረ። አንድ በግ የምትገዛበት አሁን ልጆች ስለፈለጉ ብር አገኘ ወይስ መጀመሪያውኑ ብር ነበረ? ግን አንድ ኪሎ ስጋ ገዝተ ማሳለፍ ትፈልጋለህ አንተ በራስ ለምን ለአመት ባሉ ብለህ በተወደደ የበግ ዋጋ ወይም የፍየል ዋጋ ይህን ያክል ብር ማውጣት አልፈለግም። ታዲያ ይህንን የምለን ልጆች ታስተምራቸው፣ ለምን ይህን ለሚስትህ ታስተምራት። ይህ እንግዲህ አንድ ተራ ምሳሌ ያነሳሁት ለበግ በበግ በበዓል ላይ ለሚታረዱ በግና ፍየል፣ ዶሮ ምናምን ብያነሳሁት እንጂ በብዙ በቤታችን ውስጥ በምን እነሱ ናቸው ውሳኖች። ውሰዷቸው፣ ተርጉሙት። በተደጋጋሚ እንደዚህ አይነት ስህተቶች በመካከላችን እታዘባለሁ። የምናደርገው ነገር ልጆቻችን ስለፈለጉት ነው፣ ሚስታችን ስለፈለገችው ነው፣ ወይስ ያስፈልጋቸዋል ብለን ስለምናምን ያስፈልጋቸዋል ማለት ደግሞ ለሕልውናቸው ፎር ዘር ኤግዚስተንስ ወይም ደግሞ በእውነት ለተጠሩለት ዓላማ አባታቸው ለጠራላቸው ዓላማ ስለ እውነት ስለ ጽድቅ መኖር ያስችላቸዋል ብላችሁ ስለዛ ስለሚያስፈልጋቸው ብላችሁ ወይስ ጀስት ስለፈለጉ ከጓደኞቻቸው እንዳይለዩ ከጎረቤቶቻቸው እንዳይለዩ፣ እነሱንስ ደግሞ ያን ያክል ይህንን ነገር እንፈልጋለን ስላሉ ሰምታችሁ የእነሱን ፍላጎት ቦታ ሰጥታችሁ ገብተ ሰጣችሁ ወደዛ ውሳኔ የሚያደርሳችሁ ደግሞ እነሱ ማን ናቸውና፣ እድሜያቸውን ግምት ውስጥ ከተቱት፣ የትኛውን ኤክስፔሪንሳቸውን የትኛው ህይወት ልምዳቸውን ይዘው ነው እንደዚ አይነት ፍላጎት ላይ አጥብቀው የሚጠይቁት? ወይም ደግሞ እንደዚ አይነት ፍላጎት ላይ አጥብቀው የተጣበቁት ከየት ያመጡትን ልምድ? ደስ ሰው ሲያደርገው ሰው ሲለው ስለሰሙ ነው። ከጥቂት ዓመታት ወዲህ ከአይንዶፍ በሬዲዮም በተለያዩ አጋጣሚዎች በተለያዩ ሚዲያዎች ሰምቸዋለሁ። አንዳንድ አጋጣሚዎች እናንተም ገጥማችሁ ሊሆን ይችላል። ወላጆች በቤት ውስጥ ያለን አስተዳደር፣ በቤት ውስጥ ያለውን አመራር፣ በተለይም ደግሞ አባት በቤት ውስጥ ያለውን አመራር ብቻዬን አልመራውም፣ ይሄ ብቻውን ወንዱ የሚመራበት የአባታዊ አባወራዊ ስርዓት አምባገነናዊ ስርዓት ነው። ስለዚህ ለልጆቼ ዲሞክራሲያዊ የሆነ መንገድ ማስተማር አለብኝ ተብሎ ልጆች ወደዛ አመራር እንዲመጡ፣ ሚስት ወደዛ አመራር እንዲመጣ፣ የአመራር የቤተሰብ አመራር በቅብብሎሽ ወይም ደግሞ በተዋረድ ወይም ደግሞ ተራ በተራ እንዲሆን ላይክ በቀደም ተከተልም እንዲሆን የሚያደርጉበትን ነገር ሲያካፍሉ ሰምታችሁ ከሆነ ላይክ በዚህ ወር ወይም ደግሞ ለሶስት ወር ያክል የቤቱ ዳኛ የመጀመሪያው ልጅ ይሆናል። በሚቀጥለው ተርም በሚቀጥለው ምርጫ ደግሞ የቤቱ ዳኛ እናት ትሆናለች። በሚቀጥለው ደግሞ የቤቱ ዳኛ የመጨረሻውዋ ትንሿ ልጅ ሴቷ ልጅ ልትሆን ትችላለች። ሁሉም እኩል ድምፅ ይሰጣቸዋል። ሁሉም እኩል የመናገር መብት አላቸው። ቤታችንን እኩል እናስተዳደራለን። እንደዛ አይነት ነገር ሰምታችሁ አታውቁ? እኔ ሰምቼ ስለማቀርኩ ነው። ሬዲዮ ላይ ቀርበው ሰዎች ይህንን ኤክስፒሪያንሳቸውን ሼር ያደርጋሉ እና ቤታችንን ላይክ የአንድ ሰው የበላይነት የሚገለጽበት አይደለም። በተለይ ደግሞ የወንድ ልጅ የበላይነት የሚገለጽበት አይደለም። እሱ ያረጀ ያፈጀ ታሪክ ነው። ስለዚህ አሁን ላይ ሁላችንም በተለይ ልጆቻችን ይህን መልመድ ስላለባቸው ልጆቼን በዚህ መልክ ነው ማስቀምጠው። ልጄ በዚህ ወር ወይም በዚህ ተርም በዚህ ወቅት ዳኛ ከሆነ እኔ ተከሳሽ ልሆን እችላለሁ። የሆነ ችግር ላጠፋ እችላለሁ። የሆነ ስህተት ልሰራ እችላለሁ። ስለዚህ በዛ ስህተቴ ሚስቴ ልትሆን ትችላለች፣ ወይም እናቱ ማለት ነው ልትከሰኝ ትችላለች። እሱ ፊት ትከሰኛለች። ችሎቱ ላይ ደግሞ ሌሎች የሚሰየሙ ሰዎች ይኖራሉ። ሌሎቹ ልጆች ወይም ደግሞ የቤተሰብ አባላት ክስዋት ምን አይነት አሰራር እንዳለ አላቅም። እነዚ አይነት ሰዎች ምን ያክል እንደሄዱበት ምን ያክል እንደጠቀማቸው ወይም ደግሞ የእነሱ ይሄ ተሞክሮ ብለው ያልቀረቡትም ነገር በምን ያክል ሰው ዘንድ ተቀባይነት እንዳለ አላቅም ግን ከሞላ ጎደል ግን ይሄ ይሄ አመለካከት ይሄ አነጋገር ከየት የተቀዳ ነው ብትሉኝ፣ ከሶሻሊስት ስርዓት የተቀዳ ነው። የሶሻሊስቱ ስርዓት በተለይ ደግሞ ይሄ አፍቃሪ ማርክሱ የካርል ማርክስ አይዲዮሎጂ ማርክሳዊያን የሆኑ ሰዎች የማርክስን አይዲዮሎጂ የሚከተሉ ሰዎች ወንዱን አከርካሪው መስበር ይፈልጋሉ እና ያ የማህበረሰቡ የሀገሩ፣ የቤተሰቡ የጀርባ አጥንት መሰረት ምሰሶም የሆነውን ወንድ አከርካሪው መስበር ይፈልጋሉና ሶዛት ቤተሰቡ እንዲበተን ይፈልጋሉና ሶዛት በትውልዱ ላይ የበላይነት እንዲኖራቸው ሶዛትም ደግሞ ቀጥሎ ምን ይመጣል ማለት ነው? ትውልዱ በባህርነት እንዲያድር እንዲገዛ፣ ባህሪያ እንዲሆን ይፈልጋሉና ወንዱን ከዛ ስልጣኑ ማፈላቀን በየ ምክንያቱ ያደርጉታል። ስለዚህ ቅድመ ጋብቻ ትምህርቱ ቀድሜ እንደልኳቸው የጋብቻ ትምህርቱ እሱ በደንብ የምንሄድበት ነው። ወደፊትም እነዚህ ነገሮች ከነዚህ ነገሮች በተጨማሪ ይህም ደግሞ ልክ እንደ ዘመናዊነት ትዳር በወንዱ ብቻ አይመራም፣ ወይም ደግሞ የወንዱ የበላይነት መቀመጥ የለበትም፣ ወይም ደግሞ የእሱ ፍላጎት ብቻ አይደለም። ቅድሚያ ሊሰጠው የሚገባው የልጆች መሰማት አለበት የሚባለው ነገር ማለት ነው። የአውራምባ ማህበረሰብ ብትሄዱ እንደዛ ነው ታገኙት። የአውራምባ ማህበረሰብ ውስጥ ላይክ ቤተሰብ ተሰብስቦ ልጆችም እኩል ድምፅ ይሰጣቸዋል፣ እኩል የመናገር መብት አላቸው፣ እኩል የመክሰስ እኩል የመውቀስ መብት አላቸው ተብሎ የሆነ ተረት ተረት የሆነ ነገርን ለማድረግ ይሞክራሉ። በሰው በልጆቹ እድሜ ይጫወታሉ፣ አደራ በተሰጣቸው ልጆች እድሜ ማለት ነው። በነገራችን ላይ ለባህርነት እያዘጋጇቸው እንደሆነ አልታወቀም። ያው ይሄ ነገር ሆን ተብሎ እየተቆለባበሰ እየተበረታታ ነው፣ ብዙዎቻችን አላስተዋል ነው እንጂ ከተማችን ውስጥም ላይ እንደዚህ ነው የሚደረገው። ታዲያ እሱ እሱን የመሰለ ነገር ነው። አሁንም በማህበረሰባችን ውስጥ የማየው ነገር ምንድን ነው እሱ ለልጆች ብዬ ነው። ምን ማለት ነው ለልጆች ብዬ ነው? ልጆች ምንድን ነው የሚያውቁት? አንተ ስንት አመት ነው? አርባ ዓመት ወይም ደግሞ ሰላሳ አምስት ዓመት በሰላሳ አምስት ዓመት ላይ ስደርስ የሰላሳ አምስት ዓመት እድሜ ሰላሳ አምስት ሲባዛ ሶስት መቶ ስልሳ አምስት ቀናት የነዛን ሁሉ ያክል እድሜ ኤክስፔሪንስ ያለ ሰውነ፣ እንዴት ነው የሰባት ዓመት የአምስት ዓመት የአስር ዓመት ልጅ ፍላጎቱን አንተ ላይ ፖዝ አድርጎ አንተ ፍላጎቱን ለመፈጸም አፍርድም የሚገጠው ምን ማለት ነው? የተፈጠርክለትን ዓላማ ታቆም፣ እንዴት ማሳደግ እንዳለባት ታቆም። ልጆችን ልጆችን ምን እንደሚያስፈልጋቸው ጠፍቶ ነው፣ ልጆችን ምን እንደሚፈልጉ ሲነግሩ፣ ከዛ በኋላ አንተ የምታደረግላቸው ወይም ደግሞ ሌሎች የቤተሰብ አባላት እንዴት ነው ልጆቼ ስለሚፈልጉ ለበዓል ልብስ መገዛት አለበት ወይም ደግሞ ልጆቼ ስለሚፈልጉ ለበዓል የሆነች ነገርም ቢሆን በግ መገዛት ነገር ግልግል ነገር መገዛት ለበዓል እንዳው የሆነች ነገር ዶሮም ቢሆን መታረድ አለበት ለምን ሲባል ልጆች ይፈልጋሉ ልጆች ያው ጎረቤት ያዩ የለ እነሱ ፍላጎት እንደገናም ደግሞ ሴቶች ወይም ደግሞ ግን እኔ ልጆቹ ወይም ደግሞ ሚስትህ አደለችም በዚህ በፍላጎታቸው ያስቸገሩ አንተ ራስህ የራስክን ፍላጎት መግዛትና ልትሰለጥንበት ሲያቅተህ በእነሱ ታሳብባለህ እንጂ ሰበብን የምትለጥፍበት ስትፈልግ እነሱ ላይ ትለጥፋለህ እንጂ አንተነ በፍላጎትህ ላይ ያልሰለጠንከው በስሜቶች ላይ ያልሰለጠንከው አንድ ኪሎ በግ ገልአንድ ኪሎ ስጋ ገዝተህ ልታሳልፍ ትችል ይሆናል በዓል። እነሱን እንደዛ ማስለመድ ለምን? ምን አቃተህ? ምን አገደህ? ምን አገደህ? ለምን በእነሱ ታሳብባለ በግ ለመግዛት? ለምን በእነሱ ታሳብባለ ቀለም ለመቀባት ቤትህን ለማደስ ወይም ደግሞ ወንበርና ጠረጴዛ ለመግዛት ለምንድን ነው ቴሌቪዥን ለመግዛት ፍላት ስክሪን ቴሌቪዥን ለመግዛት? ለምን በነሱ ታሳብባለህ? ለምን ይሄንን አደረግከው ስትባል፣ አይ ልጆች እኮ ይፈልጋሉ ያው ጎረቤት ጓደኞቻቸው ጋር ይሄዱ የለ ሁ ሶ ምን አባቱ ያውቃል ይኔ ልጅ ሶስት ልጅ አለኝ። ምን አባቱ ያውቃል ይኔ ልጅ ይሄን ነገር አድርግልኝ ይሄን ነገር አድርግልኝ ብሎ ሊናገር ይችላል። ግን ስለሚያስፈልገው ነገር የሚያውቀው ነገር አለ እኔ የአርባ ዓመቱ አባቱ ያለሁኝ እኔ የሚያስፈልገውን ነገር አስቤ ይሰጣለሁ። ያ ማለት ግን እንዲያው ምን እስር ቤት አይደለም የሚኖረው እኔ የሚያስፈልገውን ነገር ስሰጠው በዛ በሰጠውት በሚያስፈልገው ነገር ደስተኛ መሆን እንዳለበትም እያስተማርኩት ነው አስተምረዋለሁ እኔ ራሴ በማገኘውና በሚያስፈልገኝ ነገር ላይ ሳወጣ ሳሳልፍ በዛ ነገር ላይ ደስተኛ መሆንን እያሳየው አስተምረዋለሁ። እንጂ ምን አባቱ ያውቃል እኔ ልጅ ፍላት ስክሪን ይገዛል ስላለ ፍላት ስክሪን ይገዛል ረዳድ በእናት ኳስ የምናይበት ፍላት ስክሪን አይገዛም ስለሌለኝ አይደለም ስለማያስፈልገን በቴሌቪዥን ላይ የሚመጡትን ከማግጠጥና ከማስገጠጥ ያለፈ ምንም ቁም ነገር የማያሳዩንን ሰዎች ለማየት ፍላት ስክሪን ያስፈልጋል? የግድ ሀምሳ ኢንች ቴሌቪዥን ያስፈልገኛል? እስቲ ያስቡበት እናንተ ራሳችሁ። አይ ልጆች እኮ ይፈልጋሉ ልጆች እኮ በጣም ይፈልጋሉ እየተባለ ይህ ምድረ ሰነፍ የሆነ ሰበበኛ የሆነ አሰስ የሆነ ወላጅ፣ በተለይም ደግሞ አባት ተሰብስቦ ቡናውንም ሆነ አረቄውን እያንቀረረ ልጆቹ ይፈልጋሉ፣ ሴቶቹ ይፈልጋሉ፣ በጣም እ ከባድ ነው። ያስቸግራሉ። አይደለም። አንተ ያልተረዳው ነገር ጓደኞቻቸው ጋር ያሉ ጎረቤት ሄደው ያሉ ከዛ ርስርስ እኔ ቤቴን ረን ማድረጉ ቤቴን ማስተዳደረው በጎረቤቴ ገቢ ነው እንዴ? በጎረቤቴ ኑሮ ነው እንዴ ቤቴን ማስተዳደረው? በቃ ጎረቤቴ የራሱ ኑሮ ይኑር፣ ከፈለገም የራሱ ኑሮ አይኑር፣ የሰው ኑሮ ይኑር፣ አይመለከተኝም። እኔም አውቀው ግን የራሴን ቤት በራሴ ኑሮ በራሴ ገቢ ነው የማስተዳድረው፣ በራሴ አቋም ነው የማስተዳድረው። ስለዚህ ሁልጊዜ እኔ የሚያስፈልገኝን ነገር እያደረግኩ እንደምኖር ለልጆቼም የሚያስፈልጋቸውን ነገር እየሰጠሁ አኖራቸዋለሁ። እኔ በሚያስፈልገኝ ነገር ውስጥ ደስተኛ ደስተኛ ሆኜ እንደምኖር እያሳየኋቸው እነሱም እንደዛው ደስተኛ ሆነው ይሄ ደስተኛ እንዴት ልበላችሁ? ደስተኝነቴን ኤሴንስ ግሬትፉል ነው ላይ ሳላማር በቃ ለሚያስፈልገኝ ነገር አለኝ፣ በቂ ነው። ተጨማሪ ማግኘት ተጨማሪ ማግበስበስ እርካታ ደስታን አያመጣም። ከሰዎች ጋር በመፎካከር ከሰዎች የተሻለ በመምሰል ወይም ደግሞ ለመሆን በመሞከር መሆን ግን አይደለም፣ ለመሆን በመሞከር እርካታም ደስታም አይገኝም። ዩካንት ቢ ግሬትፉል በህይወታችሁ በዛ አይነት አካሄድ። ስለዚህ ሁልጊዜ የማይጠረቃውን የነዛን ልጆች ፍላጎት ወይም ደግሞ የሚስትን ያልሰለጠነችበትን ፍላጎት እንዲሁም ደግሞ በእነሱ ታሳበባለህ እንጂ አንተ በራስ ያልሰለጠንክበትን ፍላጎት ልትሰለጥንበት የማትፈልገውን ፍላጎት ለማርካት ትዳከራለህ። ይሄ ግን ተገቢ አይደለም። ይሄ ተገቢ አይደለም። ልጆች የሚያስፈልጋቸው ነገር ይሰጣቸዋል እንጂ የሚፈልጉት ነገር ሁሉ አይሰጣቸውም። የሚፈልጉት ነገር ሁሉ አይሰጣቸውም ነው ያልኩት እንጂ የሚፈልጉት ነገር አይሰጣቸውም አላልኩም። የሚፈልጉት ነገር ይሰጣቸዋል እንደየሁኔታው እንደየቦታው እንደየጊዜው። ነገር ግን መሆን ያለበት ግን የሚያስፈልጋቸው መቅረት የሌለበት ነገር ምንድን ነው፣ የሚያስፈልጋቸው ይሰጣቸዋል። የሚያስፈልጋቸው ነገር አይቀርም። በአቅማችን እስከምንችለው ድረስ የሚያስፈልጋቸውን ነገር አናስቀርባቸውም። የሚፈልጉት ነገር ግን እንደየሁኔታው ሊቀርም ይችላል፣ ላይሰጣቸው ይችላል። እንደውም ያንን ጥያቄ ሲያነሱ ሊያስቀጣቸውም ይችላል። ቱዛት ኤክስቴንት ዚያፍት ኖ ይህንን ማወቅ አለባቸው እንጂ ዝም ብሎ የሆነ ነገር ስሜታቸው ውስጥ ደማቸው ውስጥ ስለተመላለሰ ስጋቸው ውስጥ ስለተመላለሰ እና ስለፈለጉት እንደው ካልተሰጠን ብለው እሪ ስላሉ ገና ለገና ከቤት ይጠፋሉ ወይ ገና ገና ለገና ራሳቸውን ያጠፋሉ፣ ገና ለገና የማይሆን ነገር ውስጥ ይገባሉ። ምን ማለት ነው? ኬት ያመጣ ነው ነው እኛ የሰማያዊ አባታችንም እንደዛ ያኖርን። ስለዚህ አውካም እኛ ኬት አባታችን አምጥተን ነው ልጆቻችን እንደዛ አድርገን የምናሳድጋቸው ልጆችም ሚስትህም ሌሎችም የቤተሰብ አባላት የሚያስፈልጋቸው ነገር ይሰጣቸዋል። ይህንን ከዚህ በፊት ልናደርገው እንችላለን፣ ልንለማመደው እንችላለን። ምናልባትም በተወሰነ መጠን ተገቢ እንዳሉ ልናውቅ እንችላለን። እንዴት እናስወግደው ወደሚለው ደግሞ እንዲድ እስቲ ይህን ነገር ለማስወገድ መጀመሪያ ደረጃ ማወቅና መረዳት ያለብን ነገር እኛ ለቤተሰባችን በስራችን ላሉ ለምናስተዳድራቸው የቤተሰብ አባላት ማለት ነው። ሚስት፣ ልጆች፣ ሌሎችም የቤተሰብ አባላት የሚያስፈልጋቸውን እንጂ የሚፈልጉትን መስጠት ወይም ደግሞ ለመስጠት የመጣን አይደለም። የሚያስፈልጋቸውን መስጠት ግን አለብን። የሚፈልጉትን ነገር ቀድሜ እንዳልኩህ የሚፈልጉትን ነገር ፈጽምላቸው፣ ግን የሚፈልጉት ሁሉ ይፈጸማል ማለት ግን አይደለም። ያ ስርዓትን አያስተምርምና ለእኛም እንደዛ ነው። የሰማያዊ አባታችን የሚያስፈልገንን ነገር በመስጠት ያስቀድማል። የምንፈልገውን ነገር ግን አይሰጠንም ማለት አይደለም ያ ግን የሚያስፈልገንን ነገር የሚተካ አይደለም። እንዲሁም ደግሞ ፈለግ ነው ማለትም ደግሞ እናገኛለን ማለት እንዳልሆነ ሁሉ ማለት ነው። በልጆቻችንም በሚስቶቻችንም ዘንድ ይሄ ነው የሚሆነው። ይህንን መጀመሪያ ማሰብና አንተ በራስህ ዘንድ ሊዋጥህ ሊዋጥልህ ሊዋሃድህ ይገባል። እነሱ ጋር መታይን ፖዝ ከማድረግ እነሱን ይህን ነገር ግድ ከማለት በፊት ማለት ነው የሚያስፈልጋቸውን መስጠት እንዳለብህ የሚፈልጉት ሁሉ የጠየቁት ሁሉ መፈጸም እንደሌለበት ሲቀጥልም ደግሞ ለእነሱ የማደርገው እነሱ ስለፈለጉ ነው፣ ካይንድ ኦፍ የእነሱ ፍላጎት አንተ ላይ አስገዳጅ እንደሆነም አድርገ ማሰብ የለብም። ፈለጉ ማለት ይሰጣቸዋል ማለት አይደለም። ለምን እንዳስገዳጅ ቃል ታየዋለህ? ሚስትህ የሆነ ነገር ስለፈለገች ልጆች የሆነ ነገር ስለፈለጉ አንተ ይህንን ነገር ማሟላት አለብኝ ብለህ ራስህን ለምን እንዳስገዳጅ ቃል ትይዘዋለህ፣ ትይዝበታለህ? በትክክል መሆን የለበትም። ከያስክበትም ደግሞ ያ የራስክን ስንፍና ለመሸፈን የምታደርገው በእነሱ ፍላጎት አስገዳጅነት ይህንን ፈጸምኩኝ ስትል የራስ ስንፍና ለመሸፈን የእነሱን ፍላጎት ማስቀደምህን መሸፈኛ ታረጋውለህ እንጂ በርግጥም ያን ያክል የነሱ ፍላጎት አስገዳጅ ሆኖ አይደለም። ፍና ሰበብ ነው። ስለዚህ አሁን በመጀመሪያ ደረጃ የምንረዳው ነገር ነገር ነው። ልጆች የሚፈልጉት ይፈጸምላቸዋል ማለት የሚፈልጉት ሁሉ ግን፣ የሚያስፈልጋቸው ነገር ይሰጣቸዋል። ከዛ በፊት ግን እሱን ለማስተካከል በፊት ግን እሱን ለማስተካከል አንተ ራስህ ህይወትህ እንዴት ነው የተቃኘው? አንተ ራስህ የምትፈልገውን ነገር ነው የምታረገው በህይወትህ ወይስ የሚያስፈልግህን ነገር? የሚያስፈልግ ነገር ሲባል እንግዲህ ከምን አንጻር ኔሴሲቲ የሆነው ከምን አንጻር ነው የሚለው ያስነሳል አይደል? የሚለውን ጥያቄ ከምን አንጻር ነው አስፈላጊ ነገር የተባለው? ከዓላማ አንጻር፣ ከተጠራህለት ዓላማ አንጻር፣ ከምትኖርለት ዓላማ አንጻር፣ እውነትን፣ ጽድቅን፣ ፍትህን ከመፈጸም ዓላማ አንጻር እንጂ ከሴሰኛ ስሜት አይደለም። ሴት ለመተኛት ካለ ፍላጎት፣ አልኮል ለመጠጣት ካለ ፍላጎት፣ በሰዎች ዘንድ ለመታየት ካለ ፍላጎት፣ አቦ አቦ ተብለ ለመቆለጳበስ ካለ ፍላጎት፣ ዝነኛ ለመሆን ካለ ፍላጎት ከዛ ጋር የተገናኘ መሆን የለበትም። ያ ከሆነ እሱ ፍላጎት ነው እንጂ አስፈላጊ የሚባል ነገር አይደለም። ግን አስፈላጊ ነው ወይ ይህን ነገር ሳደርግ ይህንን ነገር ማድረግ እዚት ኔሴሲቲ እዚት ኔሰሰሪ ይህን ነገር ማድረግ አለብኝ ወይ ማድረግ ያስፈልገኛል? ይህንን ልብስ ይህን ጫማ ይህን ቤት ይህንን መኪና መግዛት አለብኝ ወይ? ለምንድን ነው መግዛት ያለብኝ? ለምን ያስፈልገኛል? ለተጠራውለት ዓላማ ይጠቅመኛል ወይ? ያንን ግዳጅ ለመፈጸም ያግዘኛል ወይ? ያ ከሆነ አስፈላጊ ነው ማለት ነው። ያ ካልሆነ ግን አስፈላጊ አይደለም ማለት ነው። ስለዚህ ምንም እንኳን አንድን ነገር ብትፈልገውም እንደምትፈልገውም ዙሪያ ከያሉ ሰዎች ካይንድ ኦፍ በደማዊ ስሜት እንደምትፈልገው ቢረዱ ቢገባቸውም፣ ያ ነገር የምትፈልገውን ነገር ግን እንዳላደረክ፣ ነገር ግን ከፍላጎትህ በተቃራኒ የሚያስፈልግህን ነገር ከዓላማ ጋር የተገናዘበውን ነገር እንዳደረክ ሰዎች ሲያዩ፣ ለስሜት ለፍላጎት እንዳልተገዛ ይረዳሉ። ስለዚህ እነዚህ ሰዎች በተለይ ደግሞ ከስራ ያሉ ከሆነ ሚስትህ ልጆች ከሆኑ በተወሰነ መጠን ይህንን ከአንተ ይማራሉ። ፍላጎታቸውን ሳይሆን የሚያስፈልጋቸውን ስትፈጽምላቸው። አያግሮ መርሙ አያግሮ መርሙ ለልጆች የምታደርገው ነገር ልጆች ደስ ስላላቸው፣ ልጆች ደስ እንዲላቸው፣ ሚስት ደስ ስላላት፣ ሚስት ደስ እንዲላት፣ እነሱ ስለፈለጉ፣ እነሱ ስለጠየቁ፣ እነሱ ስለጨቀጨቁ መሆን የለበትም። ካደረከው በኋላ እኮ አልፈልገውም ነበር እነሱ ስላሉ ነው እንጂ። ሰባ ኢንች ቴሌቪዥን ስክሪን ቴሌቪዥን የገዛው ሰባ ኢንች ስክሪን ቴሌቪዥን የገዛውት ያው እኮ አልፈልጉም፣ ታውቃለህ አይደል? ቴሌቪዥን ማየትም እኮ አልወድም፣ ግን ለልጆቼ ብዬ ነው። ሀውካም ካልፈለግከው ይሄ ነገር የማይሆን ከሆነ አንተ ከተፈጠርክለት አላማ፣ ቤተሰብን ከምታኖርበት አላማ ጋር የማይገናዘብ ከሆነ አደለም ሰባ ኢንች ቴሌቪዥን ስክሪን ሰባ ኢንች ምንድን ነው የሚባለው አላውቅም፣ አደለም እንደዚህ አይነት ቢግ ስክሪን ቲቪ አይደለም። ቴሌቪዥንም ላትገዛ ትችላለ። በቃ ቴሌቪዥንም አልገዛም፣ አያስፈልግም። እኛ ቤት እንደዚህ እንደዚህ መሆን አለበት። ምንም የሚፈጠር ነገር የለም። እኔም ቤቴን የማስተዳድረው እኔ በገባኝ፣ እኔ በተረዳሁትና ወደ ዓላማችን በሚጠራን በሚያስጠጋን መልኩ ነው። አይ ልጆች ስለሚፈልጉ እኮ የትላንትናውን የሀምሳ ኢንች ቴሌቪዥን አውጥቼ ሰባ ኢንቹን ገዛሁት። ለምን እነሱ ስለሚፈልጉ። ለምን ሚስት ስለፈለገች። ለምን ጓደኞቻቸው ቤት ስለሚያው። ለምን ጎረቤት ስለሚያው። ግን እኔ የለውበትም? እነሱ ይጠፋሉ። ለጥፋት የሚሆናቸውን ነገር አመቻችላቸዋለሁ። እኔ ግን የለውበትም። ምን አይነት አስተዳደር ነው? ምን አይነት አባወራነት? ስለዚህ ይህንን አመለካከት አስተካከል። መጀመሪያ እንደ መፍትሔ አድርገን ያስቀመጥነው ምንድን ነው? በመጀመሪያ ደረጃ ለልጆች ለሚስትም፣ ለልጆችም፣ ለቤተሰብም አባላት የሚፈልጉትን ሳይሆን የሚፈልጉት ሁሉ ሳይፈጸም የሚያስፈልጋቸውን መፈጸም እንዳለ የሚያስፈልጋቸውንም እንደምትፈጽም እወቅ። የሚያስፈልጋቸውንም ልታደረግላቸው እንዳለህ እወቅ። ከዛ በፊት ግን እንዳው ያም ነገር ያስቸግረኛል ካልክ ችግሩ ያለው አንተ ጋር ነው ማለት ነው። ይህም ራሱ ለማድረግ ሞከረ የሚያስፈልጋቸውን ነው የምሰጣቸው ብለህ የሚፈልጉት ነገር የበዛ የጨቀጨቁህ እንቅልፍ የሚነሱ ከሆነ ችግሩ ያለው እነሱ ጋር አይደለም፣ እመነኝ፣ ችግሩ ያለው አንተው ጋር ነው። እንዴት ብትል በሁለተኛ ደረጃ እንዳስቀመጥኩት፣ አንተ ራስ በህይወት የሚያዩት ነገር በአንተ በህይወት የሚያዩት ነገር የሚያስፈልግህን ሳይሆን የምትፈልገውን ቅራቅምቡ እንደምትሰበስበ ያሉ የማታረገውን ጫማ፣ የማትነዳውን መኪና፣ የማተኛበትን ሶፋ፣ የማትቀመጥበትን ወንበር፣ የማትለብሰውን ልብስ፣ የማትጠቀምባቸውን ጋጀቶች ገና ለገና ከሰው እኩል ያደርጉኛል ብለ ስለምትሰበሰባቸው ያውቃሉ። ከመደወል ውጭ ሌላ የማትጠቀምበት የመቶ ሃምሳ ሺህ ብር ስልክ እንዳያስግ ያውቃሉ አያስፈልግህም ከመደወል ውጭ ምንም የማትጠቀምበት የ150 ሺህ ብር ከያዝ የማያስፈልግህን ቅራቅንቦ ነገር ግን ገንዘብ ስላለ ብቻ እንደምትሰበስብ ያውቃሉና፣ እነሱም ዘ ሴም ቲንግ አንተ ጋር ያረጋሉ፣ አንተ ላይ ያረጋሉ። አምጣ ስጠን እንፈልገዋልን። የፈልጉት ነገር እንደሚያስፈልጋቸው አድርጎ ያስገድደዋል። ስለዚህ በእነሱ አታሳብ፣ ራስን አክም። ችግሩ ያለው ራስ ጋር ነው። የምትፈልገውንና የሚያስፈልግህን ነገር ላየው። የሚያስፈልግህ ነገር ደግሞ አሁን እንዳልኩ ከዓላማ ጋር ይገናዘባሉ ወይ? እውነት ልትሰራበት ከምታስበው ዓላማ ላይ እዚች ምድር ላይ ለመጣበት ዓላማ ለተጠራለት ልዕልና ከዛ ጋር ያገናዝባሉ? ወደዛ መውጣት ይረዳሉ ወይ? እሱን ለመፈጸም ያስችላሉ? ያ ካልሆነ ግን ለገንዘብ ብቻ ለጥቅም ብቻ የሚፈልጉ ይሆናሉ። ከዛ ያለፈ ግን ለአንተ ምንም አይነት ሪስፔክት፣ ምንም አይነት አክብሮት አይኖራቸውም። ፍላጎታቸው በመጣ ቁጥር የሚፈልጉት ነገር ራዳዳ ከሚያስፈልጋቸው ነገር ይልቅ የሚፈልጉት ነገር በመጣ ቁጥር ሰውነት ደማቸው ውስጥ በሙላ ቁጥር አንተን ይፈልጉሃል ያንን ነገር እንድታሟላት ትፈለጋለህ። ዋንስ ያንን ነገር ከሰጣቸው በኋላ አይፈልጉም። የሚፈልጉ ለገንዘቡ ፍላጎታቸውን ለማሟላቱ ነው እንጂ ከዛ ያለፈ በአባትና በልጆች መካከል ወይም ደግሞ በባልና በሚስት መካከል ያለውን ሪስፔክት ጠብቆ የሚሄድ አንድነት፣ ውህደት ህብረትም አይኖራቸውም። በዚህም ደግሞ ራሳቸውን እንዲበድሉ አባታቸው እንዲበድሉ ታረጋቸዋለህ። አላስተማርካቸውማ በተግባር ኖረህ አላሳያቸውም፣ ግድም ብለህ በህይወትም አላስገደድካቸውም፣ አላስተማርካቸውም እና ስለዚህ ይበድላሉ። አንተ ደግሞ የዛ በደላቸው ዋነኛ ተባባሪ ትሆናለህ ማለት ነው። እስቲ ያስብበት ወንድም አለ እና ኮሚኒቲ ምስጫ ስራ አስቀምጥልኝ፣ አስተያየትን በርታለኝ።